ሰዎች ትልልቅ ብለን አስታርቀውልናል። እንኳን ደስ አላቸው የሀይሚዬ እና የቡቡ ወዳጆች ማለት ነው። አንድ ላይ አንድ ቤት እየኖሩ ሽ እያሉ እየተዛዛጉ ነው። ሀይሚዬ ይመችሽ። የምር እንደ ትናንቱ ዘና አ ባልጉ ያደረጋችሁ ለምታበረታቱ ከልብ ነው የማመሰግነው። ክበሩልኝ። እና ሀይሚዬና ቡቡ ደስ የሚል ላይ ናቸው። አሁን ላይ ፍዜም ብሎ ነበረ ትናንትና። የምር ደስ ይላል። ይመቻቸው። ሀይሚዬ እንደዚህ ነው የሚያምርብሽ። እኛም ፋፈሽ ላ እጫረዎችእና የሁለት አክተሮች ናቸው። ቡቡ የምር ተገኘ ሀይዞ ቻለው እንግዲህ ንግስትአንተ ጋርስ እኮ ነው ደስተኛም እኮ ነው የምር እና በተኛበት ውሃ ደፍታበታ አለ። ሀይሚዬ እንጂ ህጻን ህጻን እያለ ነበረ ቡቦዋ የምር ህጻን ነች እኮ ሀይሚዬ አሳድገኝ አለችው። አረ የሚመቻቸው የምር ሁለት አክተሮች ጉዞ ወደፊት እናንተ ብቻ ፋፍስ እያላችሁ ነው ለን አላህ ከክፉ ነገር ይጠብቃችሁ። የምር በጣም ነው ዘና ያል ነው። ትናንትና ሀይሚዬ፣ አላህ ከክፉ ነገር ይጠብቅሽ። እንደዚህ ደስታሽን ነው የምንፈልገው። ለማን ብለሽ የምትጨናነቂው ቤት የምትዘጊው ማለት ነው። እና እኔን ልጠብቅህ ነው ወላንተ፣ ልጠብቀኝ አላለችም። ቤት ኪራይ ደርሶበት ነው መሰለኝ አለ የምሬ ትናንትና። አላለም ነው ሀይሚዬ። ብቻ ምላሽ ሊኖረው ይችላል በስተመጨረሻ

የምርት ላይ ያላችሁ ሀይሚዬና ብርኬ እንሻላ ከፍታው ላይ ያኖራችሁ ማለት ነው። ብዙ ወደፊት ላይ ሀይሚዬም እየገሰገሰኝ ነው ወደ ሁለት መቶ አምሳ ሶስት ሺ ሂዳለኝ። ይመችሽ ሀይሚዬ፣ ጀግናዋ በርቺ። ብዙ ወደፊት አንቺ ብቻ ማንንም እንዳሰሚ ተሳዳቢዎችም ቀጥሉ ማለት ነው። ሀይሚዬና ቡቡ እንደዚህ ከሆኑ ደስ የሚለን ለማንብላችሁ በመሀከላችሁ ሰው አታምጡ ማለት ነው። ምን የሆነ እያልን ጭንቀት ነበር። መወለድ ቋንቋ ነው ስለወደድናቸው ብቻ ማለት ነው። እና መቼም ቢሆን ፍቅራችሁን ፏፈሻችሁን ነው የምንፈልገው። ፏፈሽ እያላችሁ ነው እንደን ሀይሚዬ ዋ፣ ሌላ ነገር ጭንቀት አንፈልግም። ሀይሚዬም ሸራ አድጋለሁ በቲክቶክ እንግዲህ ፈጣሪ ኸይር ያድርገው፣ ሰላማችሁን ያብዛለን